ሰላም ሰላም! ውድና የተከበራችሁ ተከበራችሁ፣ እንዴት ናችሁ? ደህና ናችሁ? እስካላችሁበት በሰላማችሁ በዚህ ትርፊ ይበል ማለት ነው። ዛሬ ማሳያችሁ በላሊት አብረን እንሰራለን ማለት ነው። ይህ በላሊት ነው፣ እንደምታውቁት በላሊት ወይም ደሞ ሻርያ ይባላል ማለት ነው። እዚህ ብረት ድስት ታጥቤ እጅ ሳትለኩሻለ ማለት ነው። አሁንም ጨምረው ዘይት ጨምራለሁ ማለት ነው። ዘንታት ዘይት ተጨምራለውኝ በላሊትን ጨምራለሁ ማለት ነው። ላሳያችሁ ነው የተፈታ አለ በላሊት ማለት ነው። በኤልቫይ ያስቀምናኩት ግማሽ ሰርቼ የተረፋኝን ማለት ነው ያስቀመኩታለኝ። እሱን ጨምር ያለው ለዚህ እሱን ማሳያችሁ እንድታቆት ብዬ ነው። ለማታቆት ማለት ነው አዳዲሶች የማታቆት ትኖራላችሁ ብዬ ነው እና ይህ ማለት ነው። ግንን አማስለዋለው እንደዛ አድርጌ በአንድ ስለሆነ ግን አልተመቸኝም ማለት ነው። ነጩን መፍታት ይቻላል። በነገራችን ላይ እኔ ሲዜ ማለት ነው እናንተን ቆንጆ ነው ማለት ነው። የፈላ ውሃ አለኝ። የፈላየን ውሃ አጫመረበት። ውሃው የፈላ ቢሆን አሪፍ ነው የምጫምሩት ማለት ነው። ተላላችሁ ደግሞ ችግር የለውም ማለት ነው። የፈላ ውሃ ቢሆን ይናረቃል። እንዳያችሁት ዘይት ነው መጀመሪያ። ከዛም ማሰልኩት በላሊቱን ማለት ነው። ጨመሬ ትንሽ እንትን ካለልኝ በኋላ የፈለው ውሃ ነው የጨመርኩት። ሌላው ግብአቶችን በመቀጠል ደግሞ አብረን የምናይ ይሆናል ማለት ነው። አሁን እከድ ነው እና ይበስላል ማለት ነው ውዶቼ። እንደምታዩት እየፈላ ነው ማለት ነው። እናመስለው ማለት ነው። ወደጄ በጣምም እንዳይሞክ በጣምም ደግሞ ጥሬ እንዳይሆን መካከለኛ ማለት ነው መሆን አለበት። ተከታተሉ። የምታወት እዚህ ላይ አድርገዋለሁ ማለት ነው። የቻለ ማለት ነው ወንቱ ማለት አለበት። አሁን የምንጨምረውን አሳያቸዋለሁ። አሁን የሚያስፈልጉ ግብዓቶች ማለት ነው አብረን እንጨምራለን። ስኳር ማለት ነው ወጥቼ ስኳር እጨምራለሁ። ያኔ ስኳር እንዴ ግያሳችሁ ነው ማለት ነው የምትጨምሩት። እያያችሁን መጨመር ትችላላችሁ። አንድ ስኳር እና ሩበን ጨምሬያለሁ። በመቀጠል ደግሞ ሄል እጨምራለሁ ማለት ነው። በመቀጠል ይሄንን ሄል እጨምራለሁ ማለት ነው። ኦኬ። ይሄን ጨምር ያለው ስኳር ይሄ። ከዛ ደግሞ እንትን ፍልፍል አስወጥ እንጨምራለን ማለት ነው። ፍልፍል አስወጥ። ፍልፍል ማለት ስኳር ማለት ነው። ይሄ ፍልፍል ነው ማለት ነው። ፍልፍል አስወጥ ናት ማለት ነው። ሳታበዙ እንዳይቃጠል ትንሽ ማለት ነው እና ካሞን እንጨምራለን ካሞን እንጨምራለን ማለት ነው። ካሞን በዚህ መልኩ ጨምራለሁ ውዶችዬ፣ አሁን እናገላብጠው ማለት ነው። እዚሁ ላይ ነው የምናገላብጠው። ንድዴበንድዴንድ ስራ በነገራችን ላይ ማለት ነው። እንዲህ አሁን ውሃው ይሄ እንትን ካለ ወደ ታች ተንጠጥፎ ይወርድልናል። እዛው ላይ የምንጨምረው ከሆነ ግን እንትን ይልብናል ማለት ነው። ብረድስቱ ላይ አጣ ተሳብ ለመጨመር እንትን ይልብና ስለዚህ እዚህ ላይ አድርገን ቅር ያለው ውሃ ይጠፈጥል ማለት ነው። እንደዚህ አድርጋችሁ ስኳሩን ቅመሶ ማለት ነው። እናየውን ቀምሼ ስኳሬ ካነሰው ጨምራለው። ኦኬ ክላስ ገባችሁ አይደለም እና አርጋችሁ በላሊት ሰርታችሁ ሞክሩ። ቆንጆ ነው ማለት ነው። ስኳር ጨምራለሁ ስኳር ጨምራለሁ ማለት ነው። እና አንድ እንትን ሁለት ስኒ ይፈልጋል በነገራችን ላይ ማለት ነው። ኦኬ በጥም ማለት ነው። ሁሉም ግብአት ያስተካክሉልኛል። ምንም የሚለኝ ነገር ስኳር ነበር ጨርሳለሁ። የተቀረው ከሆነ ማለት ነው ብረድስቱ ባደርጋለሁ ማለት ነው። እዛ ስለሆነ ጀስ ለሆነ የምትኝ መለሳለሁ ወደች ማለት ነው። ግብአቶችን አሳይቻቸዋለሁ እንዴት እንደጨመርኩ ላሊ ተቀቀልንበት። ተቀቀልንበት ላይ ዘይት እንጨምራለን ማለት ነው፣ እንደገና በድጋሚ ማለት ነው። አሁን ያንን ግብአቱን በፊት ዘይት ምናምን ጨምረን ተቀቅለናል አይደለ? አሳይቻቸዋለሁ። አሁን ይሄ ስኳሩን ሁሉን ነገር ጨርሰናል እዛኛ አሁን ዘይት እንደገና እንጨምራለን። ዘይት ማለት ነው እዚህ ላይ እንጨምራለን። ካና በዛ በትንሹ ታያችሁ ትንሽዬ ዘይት ከታች ጨምራ ያለው ማለት ነው። ሳታበዙ ትንሽ ዘይት ጨምራችሁ የስተካከላችሁትን እዛሁን ስኳር ካሞን ያደረኩበትን ቀምሜ ተጨረስ መልሼ ተጫዋለ ትንሽ ዘይት አድርጌ ማለት ነው። እዛ ደግሞ ዛፈራን እና መዋያ ወርድ አንድ ላይ እናደርግና ከላው ላይ እናደርግበታል አሳያችኋለሁ ማለት ነው ወንድጪ እናንተ ላይክ እና ሰብስክራይብ ሼር እያደረጋችሁ ተቀላቀሉ እንቁላልም እንሰራል ማለት ነው ለዚ እሺ ወንድጪ ይሄ እንደምታወት ዛፈራን እና መዋያ ወርድ ነው ማለት ነው እንደምታወት እንደዚህ አድርጌ አረግበታለሁ ማለት ነው እሺ አሁን እከድ ነው አለው ማለት ነው። እከድ ነውና እንትን ይላል ወደ ላይ እንትን እስከሚለው ድረስ ላፕ እስከሚያደርገው ድረስ እከድ ነው አለው ማለት ነው። ማይወርድ በነገራችን ላይ ይሄ ነው ማለት ነው ውዶቼ። እንቁላል አለው ማለት ነው። እንቁላል ነው ውዶቼ። እዚህ መጥበሻ ላይ ጨምራለሁ ማለት ነው። ሁሉንም ጨም ጨምር ያለው ትንሽም ከሞናድ ጨምር ማለት ነው፣ ሳላበዛ በትንሹ እያያችሁት ነው አይደለ? ቆንጆ በላሊት ሆኗል። የሰራነው በላሊት ይሄንን ይመስላል ያያችሁት አይደለ? በጣም አሪፍ የሆነ በላሊት ነው የሰራነው። ሰርታችሁ ማክሮት ተወጥታላችሁ። ቆንጆ ነው፣ ይቀፍጣል እላችኋለሁ ማለት ነው። እንቁላላችን ገና ነው። ይሄን ፋን ደርሶ ይሄውላችሁ ማለት ነው። እንግዲህ እንቁላሉ ይኸው ተገልብጧል ማለት ነው። ተገልብጧል ወጥቼ

ነው ፣ ይበቃዋል ማለት ነው። አጠፋዋለሁ፣ ደስ ይላል ማለት ነው። ውዶቼ ማለት ነው። ይሄን ማንኛውም ማለት ነው። እኔ አጠፋሁት፣ በቃ ይሄን በቅቶታል ማለት ነው። ሁሉንም አጥፍቻለሁ ውዶቼ ማለት ነው። እና ቆንጆ በላሊት ሰርተናል ማለት ነው። እናንተ የሚጠበቅባችሁ ላይክ፣ ላይክ፣ ላይክ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ ማለት ነው። እሺ ውዶችዬ እንደምታዩት ቆንጆ ሆኖልኛል ማለት ነው። ላይክ ማድረጋችሁ እንደማትርሱ አትርሱ ማለት ነው። እሺ ውዶች ማለት ነው፣ እናንተ እንግዲህ ላይክ እያደረጋችሁ አበረታቱኝ አበረታቱ ማለት ነው። እንደምታዩት ነው በጣም ቆንጆ ነው የሆነው ማለት ነው። አያችሁት አይደለ? ደስ የሚል በላሊት ነው የሆነው። እንደምታዩት ቆንጆዬ ነው ማለት ነው። እናንተ ላይክ ላይክ አድርጉ እኔ አሁን ይሄን እንቁላሌን በዚህ መልኩ ላይቱ ላይ አድርጌ እንትንላለሁ ማለት ነው። ውዶቼ መላ ላይ እንትን ማለት ትችላላችሁ። ሄኔ እስከሚነሱ ድረስ እዚህ ላይ ትንሽ እንትንላለሁ ማለት ነው። አሁን ስለሚበላ አቆርጣለሁ ማለት ነው። ሳህን ሳህን ላይ ወስደዋለሁ ማለት ነው። እናንተ የሚቆዩ ከሆነ መላ ላይ አድርጋችሁ ማቅረብ ትችላላችሁ እና ይሄንን ይመስላል አሁን ለቁርስ ይቀርባል ማለት ነው። ላይክ ላይክ እያደረጋችሁ ቤተሰብ ሁሉ አበረታቱኝ። ጨርሻለሁ። ባይ ባይ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ማለት ነው።